ስልክ ካለ እስቲ ሰው ጋር ደውልና አጣራ። እንደዛ የሚቻል ከሆነ በመጀመሪያ ጭር ባለ ስፍራ ሰላም ሰላም ውድ እና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። እናንተ እንዴት ናችሁ? አላችሁ? አላችሁ? ዛሬ ከዚህ ሽፍታ ጋር መተናል። እኔ ሽፍታው ጋር መታለች መጥቻለሁ። የት ነው ያለነው ሀዋሳ ነው? እኔ ሀዋሳ ሄጄ ነው ወይስ እሷ ቡታጅራ መታ ነው ግራ ገብቶኛል። አዎ ብቻ ግን አብረን ተገናኝተናል። እንግዲህ ብቻ ግን መሀል ላይ ነን የመሰለኝ ወይ እዚሁ ወይ አሁን ያለ ነው ሐዋሳ ነው። እንዴት ነው? እኔ ሐዋሳ ናችሁ? አዎ ሐዋሳ እንታያስተናች እንዴት ነው? ወደድከው? አሪፍ ከተማና ደስ ትላለች። አዎ ትንሽ ደግሞ ወጣ ስትል ምን ልትል ነው? ወዴት ወደ ሐዋሳ ነው አሁን? ጫፍ ላይ ነው ያለ፣ መንገዱ ላይ ነው። አሪፍ ነው መንገዱ ራሱ። በጣም ፒስታ ቢሆንም ችግር የለውም፣ ችግር የለውም። ኮብልስቶን ነው አዎ፣ ኮብልስቶን ነው ኮብልስቶን ነው። ምሸታ ያለው ቡታጅራ ነው ባክ። እሱ መታ ነው። እኔ መጥቼ ነው እነሱን ያለ ነው። እነሱን ለማን ትቼ ብዬ፣ ፍፄም ብቻ ይደብረዋል ብዬ፣ ብሩኬን በጣም ይደብረዋል ይከፈዋል ብዬ መተን፣ ይሄው ቡታጅራ ላይ ከፍፄ ጋር ተገናኝቻለሁ ማለት ነው። መጀመሪያ ላይ ግን መጀመሪያ ያገኘሁት አንተ ነው። ለምን ይመስላል? አዎ፣ እግዚአብሔር አመሰግናለሁ። ብቻ ለምን እንደሆነ ግራ ቢገባኝም ችግር የለውም፣ ይሁን እኔ ደስ ብሎኝ ነው። ችግር የለውም ለተንኮል የሚሆን ለሰላም ብቻ ግን አንቺ ጋር ምንም ነገር አዎ። ለማንኛውም ስላገኘሁህ ደስ ብሎኛል። ግን በጣም ስለያችሁ፣ በጣም የከሳችሁብኝ ምናምን እኔ እራሴ አጥንት። አዎ፣ በጣም ጠቆር አጥንት ወጣ። በቃ ኦኬ፣ እንደምታየው፣ በቃ አንቺ የለሽም ብሎ ከቤት አይወጣም። አይወጣም ማለት ከቤት አይወጣ። በቃ ታዲያ እሱ አንድ የሚፈለገው ከወጣ ይጠለፋል። በጣም ከባድ ነው። እኛ ምን ሰርተን እንበላለን አትል። እሱን የምጠልፍማ ይጠለፋል። አናቷን ትባላለች። አናቷን በምን ልበልልሽ? ሲጀመር ራሱ ተማመን ይባላል። በምን ልበልልሽ? ቆይ አናቷን በገጀራ ገደል እንዳትወድቅ። ከወደቅህ ደግሞ አንተ ቀድመህ እንትን ሳትል አስበዋል። አይ ለተንኮል ነው የመጣ ነው፣ ለደህና ነገር አልጠራህም መቼም ታውቃለህ። ለደህና ነገር ደግሞ አልሆነም እኮ አይደለ፣ ታስታውቃለህ። ብቻ ቤተሰቦች ዛሬ የመጣ ነው ማለት ነው። ብሩኬን እስኪ ጫፉን ትነከውና እሱን አይደለም መታ የተባልከው እሱን ሳይሆን ሌላ የሚመቱ ሰዎች አሉ። እንደነ ቤኬ አይነቶች ምናምን የለ እጥ ምናምን አሁን የሚመቱ ሰዎች ናቸው። ኧረ ተይ፣ በእግዚአብሔር ተይ። እሱን አልመታውም። እሱ እጁን መመታት ገና ነው። ጥሩ ነገር እኮ ነው፣ ለጥሩ ነገር ነው የፈለግሽኝ። በጣም ነው የማመሰግነው። እኔ ሲጀመር ታውቃለህ አንተ፣ ለጥሩ ነገር ነው የሚሆ- እኔ አልሆንም አልክ እንጂ እኮ። ለምን እንደምፈጥን እራሱ አላውቅም እኮ አቸኩል። ተረጋጋ። እኔ ለጥሩ ነገር ነው፣ አንተ ለጥሩ ነገር ትሆናለህ። እኔ ለሰርፕራይዝ ነው የጠራሁት እና ብሩኬን የምትደውልለትና ማለት ነው። ከዛ ሰው ፈልጎሃል ብለህ ነው የምትጠራው። አሁን እያየውክ ነው የምትደውለው። ከዛ ሰው ፈልጎሃል ብለክ እንዲመጣ ነው የምታደርገው። ከዛ ሲመጣ እኔን ነው የሚያገኘው። አስበው፣ እኔን አግኝቶ ደግሞ ደስ ይለዋል። በጣም ነው ደስ ነው ደስታው ነው ዛሬ ደስ የባሰ እናስደብረው። ትንሽ ከሱ በኋላ ትንሽ ከሱ በኋላ ይሻላል ወይስ እንዴት? ይሻላል አስጨንቀ ነው ብን አስደስተ እሱ እንደውም አሪፍ ነው አስደስተ ነው እናስጨንቀው፣ ከደስታ በኋላ ማስጨንቀው ከጭንቀቱ በኋላ ምን ብለን እናስጨንቀው? ቆይ የጭንቀቱ ሁኔታ ይወስነዋል። አሁን እዚህ ጋር ምን ብለን እንደምናስጨንቀው፣ ምን ብለን እንደምናስደነግጠው እሱን እንወስን እና ከዛ በኋላ መጀመሪያ ይሁን ወይስ በኋላ ይሁን የሚለውን ደግሞ እንወስናለን። በኋላ እንወስናለን። እሺ፣ አሁን መጀመሪያ ለከኋላ ብለን ምርጫን ሰጣለን። አሁን ምን ብለን እናስጨንቀው ነው ምድረን እናስጨነቀች ያለሽ፣ ሀይሚ ተዘረፈች፣ ሀይሚ ተጠለፈች። ተጠልፌያለሁ እኔ አይደለም፣ ሀይሚ አልመጣም አለች። ኬት መጥተሻል እኮ እኔ አልመጣሁም እንዴ፣ መባል ደብቀሽ? አዎ፣ ተደብቄ ከዛው መጣሁ ልትይው? አዎ፣ ከዛ እኔ መጥቻለሁ። እኔማ አለሁ የትም ማለኩም አላቴ፣ ግን ብዙ ያወራል እዛ ሀይሚ ተዘረፈች ሀዋሳ ላይ እና ሄደች። በመጀመሪያ ሀይሚ ደውላልኝ ነበረ እና ሀይሚ ሳይሆን አ ተዘርፌያለሁ፣ ገባ ማውራት አልችልም ምናምን በሌላ ሰው ያስደወልኩት ደውላልኝ። ከሀዋሳ ተደውሎልኝ ሀይሚ እንደተዘረፈች እና ጥሩ ሁኔታ ላይ እንዳልሆነች እንሂድ ምናምን ነገር ትለዋለህ። ከዛ ይሄዳል ወይስ አይሄድም? እሱን አብረም እና ይሆናል፣ አሪፍ ነው። ከዛ በኋላ እኔ ደግሞ ልክ ሊሄድ ሲል አለው አለው ብለህ ፈለ ፍጼ ጠላቴ ነው ያወራው እንደዚህ ብሎ እኔ የጠላቶሬ ነው። አዎ ብዬ ብቅ እላለሁ ማለት ነው። በቃ እንደዚህ አሪፍ ሀሳብ ነው። አንተ በጣም ታስባለህ ለማንኛውም ቤተሰቦች አሪፍ ሀሳብ ነው ብዬ አስባለሁኝ ያው እንግዲህ ብሩኬን አስደነገጥሽ ምናምን ብላችሁ እንዳት እሱን ለማስደሰት ነው እሱን ለማስደሰት ነው የበለጠ አሁን እዚህ ጋር ቆመሽ ጠብቀሽ ከሆነ ትንሽ እየደሰነበታል ግን ብቅ ድንገት ሲያይ ከውስጡ ይፈነጭ አቤት ውቀት እሺ አሁን ደውልለትና እየሰማው ላውድ ላይ አርገኸው እናወራዋለን ማለት ነው። ከዛ ካወራ ነው በኋላ እኔ እሄዳለሁ፣ አንቺ ትደበቂያለሽ። አዎ እኔ እደበቃለሁ። ስሜቱን ታየው ካሜራ እንደብቃለን። ከዛ በኋላ የእሱን ሁኔታ ያለው አ ከዛ የሆነ የመሄድ ፕሮግራም ላይ ስንገባ ስትገቡ ብቅ እላለሁ። አዎ እኔ ሻሩክ የሻሩክ በጣም የሆነ በፍጥነት ነው የሽ መንጣት ያለው ያ

እኔ እናንተ አያነሳም። በቃ ስልክህን ማያውቀውም እንዴ? ማንጃ ማነህ ነው አሁን አንተ የምትበላበት ሰዓት ላይ አይደለም። ግን ያው በጣም ብዙ የሚያስጨንቀን ጉዳይ እያለ አንተ ቸኮሌ ትበላለህ። ምን የሚያስጨንቀን ነገር አለ? ብቻ ለማንኛውም ቆሜ እየጠበቅኩ ነው። ጭንቀት አልፈልግም። ብዙ ላወራ የምፈልገው ነገር አለ፣ ቡቡ በጣም አስቸኳይ ጉዳይ እያለ ምን ገጠመች ደግሞ እና እና መተህ የምናወራው ነገር አለ፣ ብዙ ነገር አለ። አይ የት ነሽ? እኔ ሴራና ጀርባ ሴራና ጀርባው ጀርባው ላይ ማለት ነው። አፍት ነው ግን በጣም አፍት ነው። የምንሄድበት ቦታ አለ ምን ልለው አስቤ ነው። ተዘርፍ ሲመጣ መቀያየር አለብህ እንጂ እንዴ። እኔ አሁን በጣም የተናደድኩት አሁን ለምን እንዴ እንደዚህ። እኔ የማሳይሽ ሲመጣ የሆነ ነገር እንዳይሆን ብለ አስበህ ነው አይደለ ቶሎ ብሎ ቀስ ብሎ እንዲመጣ ቤተሰብ በጣም ነው የሚያስብለት፣ የሆነ ነገር እንዳይሆን ምክንያቱም፣ ይሄ ልጅ ያው መኪና ይዞ ነው የሚመጣው ምናምና ሲጣደፍ ምናምን የሆነ ነገር እንዳይሆን ብሎ አስቦ ነው እኮ። አሁን እሱ በጣም ነው የሚያስበው በእኔ ቤት። አይ በጣም ልክ ነህ እኮ አንተ ልክ ነህ። ያለ እኔ ነኝ ልክ ያልሆንኩት አንተ ልክ ነህ እውነት። እና ለማንኛውም ቤተሰቦች፣ ብሩኬ ስመጣ ያለውን ሁኔታ አብረን የምናየው አንተ በደንብ አስጨንቀው። እሺ መሄድ አለብን ምናምን። በቃ ጥሩ ሁኔታ ላይ አይደለችም፣ መጀመሪያ ማለት ነው። ተቅለስልሳ ምናምን በቃ ይሆናል። አምባ አምባ እያለ ነው የምታወራው። ለማልቀስ እየሞከርኳ። አዎ በቃ ለማልቀስ ነው። ደውላ አስደውላ ነው የምትለው። እኔ ማውራት አልችልም፣ አስደውላ በቃ በሆነ ሰው ስልክ ብቻ አስደውልሽ። ማን እንደሆነ አላውቅም። ስልኩን ይዤዋለሁ። ሄደን ቀጥታ እሱንም እናገኘዋለን። በሱ በኩል እሷ እናገኛታለን። ፖሊስ ጣቢያ ናቸው ምናምን ነበር በሱ ስልክ ደውላል ይኖር እኔ አልደወልኩም። በሰው በለው አስደውላ ነው በለው በቃ ዝም ብለህ በሆነ ሰው አስደውላ ነው እኔ ምናምን እንበል። ከዛ ፖሊስ ጣቢያ ናቸው ምናምን ነገር ትላለች። ፖሊስ ጣቢያ ገብታለች ፖሊስ ስልክ ደውላለኝ ነው በቃ። ትችላል። አዎ ትችላል፣ ትችላል። ብቻ ለማንኛውም ቤተሰቦች ካሜራ እንደብቅና ከዛ እኔ ደግሞ ከዚህ ዞር ላለው ሲመጣ እንዳያገኘኝ፣ ከዛ ተመልሰን እንገናኛለን

ፍላጎት ነው። እስኪመጣ ሲመጣ፣ ያው ሀይሚ ተዘርፋለች። ምን ማድረግ እንደምንችል ግራ ገብቶኛል። መሄድ አለብን፣ ፖሊስ ጣቢያ ናት። እንሩጥ፣ እንሂድ ነው። ከመጣ በኋላ እስቲ ምን ሊል እንደሚችል አናቅም። እስኪመጣ እንጠብቀው። ጊዜው አልሄደም። መጫለ ፈፍታ ዛሬም

ለቅርሻሽ አግሮኛል ስንቱን ብር ሀዋሳ ፖሊስ ጣቢያ ተደውሎልኝ ምን ሆነች ሀይ

ማሚ፣ አዎ ምን ምን አድርጓት? አሁን ላቅም፣ ብቻ ግን በጣም ችግር ውስጥ ነው። ምን ይሻለናል? ማለት ምን ምን ማለት ነው? ምን ይሻለናል? ግራ ገባኝ። ስልኳ ዝግ ነው። እኔም ብዙ ጊዜ ሞክሬ፣ ያለው አንዴ ደወሉልኝ። ማን ነው ያለው? ለዛ በእናታችሁ፣ እሺ ስልክ ደወሉልኝ፣ አንተ ጋር እኔ ባቀው እኔ ደግሜ ያልደውልም። እንደ በፖሊስ በቢሮ በቢሮ ስልክ እኮ ነው እኮ። የት አለ ነው? ቢሮ ነው የት ቢሮ? ፖሊስ ጣቢያ የትም ቢሮ ነው። እኛ ለምን እንደ አሁን ሌላ መፍትሄ ፈልገ ምንድነው? ነው ምንም መፍትሄ የለም እኮ። እስቲ ምን ማድረግ እችላለሁ? ማድረግ የምንችለውን ነገር እንፈልግና እና ፖሊስ ጣቢያ ሄደን ምን ሊፈጥሩልን ይችላሉ? ብዙ ነገር ሆናለች። በጣም ችግር ውስጥ ናት።

ነገረኝና እናወራቸው እንሂድና፣ እናወራቸው እነሱ ፖሊስ። የት እንሂድ? ፖሊስ ጣቢያ፣ ፖሊስ ጣቢያ። ምን ይሉን? የማይሰጡን ነው፣ ይደውሉልን። የት ፖሊስ ጣቢያ? የት እኮ ብቻ፣ ግን ተደውሎ ብቻ ነው። ሌላም ችግር እኮ ችግር ውስጥ ናት። ስልክ ካለ እስቲ ሰው ጋር ደውልና አጣራ። እንደዛም የሚቻል ከሆነ ብሩክ ሄዶ ማን ነው ዶከ ሰው ጋር ከዚህ ብለን የነገር ማስብና እናድርግ ማድረግ የምንችለውን ነገር ምንም ማድረግ አንችልም። እዚህ አንተ ምንም ምንም እኮ አንሰራም ነው። በረን መሄድ ከቻልን በረን እንሂድ። ታዲያ መፍትሄ ሊሆንን የሚችለው እሱ ነው። አሁን ስልክ መደወሉ መፍትሄ ሊሆን ይችላል። እዛ ያለ ሶስት ፍሬም ስልኩ ከሰራ እሺ፣ ምን ያደርግልናል? ብሩክ እኮ አሁን እሱ ምን ለውጥ ሊያመጣልን ይችላል? ማለት ምን ለውጥ እኛ መሄድ ነው እኮ በቃ የሆነ መፍትሄ ፈልጋ። ታዲያ አሁን ወደ መፍትሄ ብንሄድ ይሻላል እኮ። ስልክ መደወሉ ፋይዳ የለውም እኮ። የሆነ ነገር ፍጠርና መሄድ ከቻለን እንሂድ። ሰዓቱን ግን የፈለገ ሰዓት ይሆን። አንተ ምን፣ ግራ ገብቶኛል ምን እንደሚሻለን። መፍትሄ ይፈልግ። እንዴት እንዴት እንዴት ሊፈጠር ይችላል? አሁን ስልክ መደወሉ ፋይዳ የለውም፣ ምንም ጥቅም የለውም ቡቡ

ይሄኔ ደግሞ እንኳን ናፍቆኝ ነበር ሰላም ልልህ ሳላቅፈው ግን፣ አንድ ያቅፈው ያለ እንኳን አቅፍ ብቻ። ለማንኛውም አልተሳካልንም። ቤተሰቦች በቃ ሰርፕራይዝ እናደርጋለን ብለን አልተሳካልንም። ግን ደውልለት፣ ደውልለት ዘበን ደውልለት። በጣም ነው የሚያናድደው። ተናደደ። ጌታ አዎ፣ በጣም ነው የተናደደው። በራን እንይ እ በፍላይት ነው ወይስ ኢንካውሪ ካንሰው ነው የደወሉት? ቁጥር ጊዜው ማግኘት አልተቻለም። ወይኔ ጭራሽ ስልኩን ዘጋው። ቤተሰብ ተናደደት ማለት ነው ወይ? ይሻለኛል የደወሉትን በእየሱስ ስም ሰርፕራይዝ እናደርጋለን ብለን ሰርፕራይዙ ተበላሸ። እሺ ምንድነው የሚሻለን? በጌታ የምር እኔ እንደዚህ እናደዳል ብዬ አልጠበቅኩም ነበር። አሁን በቃ ያለበት ሄደን ይቅርታ መጠየቅ አለብን። ጌታ በጣም አስከፋ ነው መሰለኛ። ላቅ ደንግጦ ነበር ማለት ነው። ብቻ ቤተሰቦች እንዳሰብነው አልሆነልንም፣ አልተሳካልንም ለዛሬ። አንዳንዴ የማይሳካ ነገር ይደ ወይኔ ግን ናፍቄ ነበር የምር ሳላቅፈው በደንብ ስቀል ግራ ገባኝ። ጌታ በጣም የተናደድኩት አልጠበቅኩም ግን እንደዚህ ያደርጋል ብዬ ናፍቀሽ ነው ነበር? ምንድን ነው አንተ ግን ምንም አላወራውም። ምን በቃ ማልልኝ ገብርኤል ወይ ሌላ ምን አደረው ነው? እንጃ ግራ ገባኝ። እንደተናደ የሄደበት ብቻ ነው እያልኩት ነበረ። በቃ ቤተሰብ ቻው። ና እንፈልገው፣ ና እንፈልገው። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር